ገብ አድርጎ ይነፋል ወንፊት። እንዴት ነሽ ውሽሚት የአብርሽ ድምቀት እንደሱ ነው እንደሱ። አዎ አዎ ያዝ እንግዲህ ያዝ ያዝ ያዝ ህር አ አ አ አ አይዞ እንደዛ ነው። ዞር ዞር ዞር ዞር ወይ ዞር ዜድ አብርሽ መጣ ከሄርሜላ ጋር። አንቺ ተናግረሽ ነበረ። እዲ ሳይሆን ነበር እንጂ ወጥኖ መደቆስ አሁን ምን ያደርጋል? ተው ኮሜንታተሮች። ያዝ እንግዲህ ያዝ አሃ አሼ አሼ አሼ ጉራገኛ እንደሱ አሃ ወለይታ ሱማሌ፣ አፋረኛ፣ አማረኛ ብሔር ብሔረሰቦችን መጨፈር አለብሽ። ያዝ አብርሽ እንግዲህ ታዛቢ ነው። ምን አለ በአንተና ጉንጨንፋ ማታ ከሚስጋ ቀን ከውሽ የሚትጋ ምን ችግር አለ? ያዝ እንግዲህ ያዝ። አብርሽ ፈገግ እያለ ነው። ፈገግ ታጥሮ ነው። አዎ አዎ ረ እንዲህ ው ለአብርሃም በቃ ደሰኝ ሆኗል። አዎ አዎ አዎ እንደዛ ነው። አንተነናቴ በዘመኑ ያወክበት ካልዳኔ ውት ረ በቃ አብርሃም ደግሞ ማለት ነው። ጭፈራ ብድግ ብለው ይዛት ኮ ሚዲዮ ይሞቅ ነበረ። ሚዲዮ ሞቅ ነበረ። ይዛት ያዛ